አሰላሙ አለይኩም ወራህመቱላሂ በረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ እንድሪስ አብዱ ዩቱብ ቻናል አርማይ ተወልካይ ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ምሳ እዚህ ጋር ቀርቧል። ኑ ቶሎ እንብላ ብለናል። እዚህ ጋር እንደምቷት መንዲ ነው። አልጀዚራ መንዲና ሪስቶራንት ነው እንግዲህ ያለነው ዛሬ እዚህ ጋር እንድሪስ አብዱ። ይኸውና ቤት ቦታ የሚያቀርበው እንደዙ ማክሶን አፓርታማ የአንድ ሰውጣ ኮንዶሚኒየም ባለአንድ መኝታ፣ ባለሁለት መኝታ የሚያቀርበው በሁሉ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ ሀርቡ፣ ሸክላቶቹ፣ ወሎ፣ ኬሚሴ የሚያቀርበው ነው። እዚህ ጋር ይኸው ምግቡ ተዘጋጅቷል እንደምትመለከቱት እዚህ ጋር ይኸው፣ ስጋውን ልትከትፍልን ነው። ምክንያቱም ስንባላ እንዲመቸ ማለት ነው። አልጀዚራ መንዲና ሬስቶራንት ይለያሉ። አስተናጋጆቹ በጣም ጎበዝ ናቸው። እንደምታወቱ እዚህ ጋር ይኸው እየከተፈችልን ነው ስጋውን። በነገራችን ላይ ሙያቸው ይለያል። ከደሴ ወደ አዲስ አበባ ስትሄዱ በስተቀኝ በኩል የሚቀር ከአዲስ አበባ ወደ ደሴ ስትሄዱ በስተግራ በኩል የሚቀር ነው አልጄዚራ መንዲና ሬስቶራንት ነው። ሴቶችዬ፣ ምን መሰላችሁ? እንዲህ አይነት ምግብ ተጋብዛችሁ ወይም ቀርቦላችሁ ማለት ነው ማታም አልበላንም ጧትም አልበላንም በቃ እንደዚህ አሞን ነበረ በሉን ነው ማለት ነው። ይሄን አጋጣሚ ተጠቀሙበት ነው ብላችሁ በቃ አትፍሩ ብያችኋለሁ። ብሉ እንዲ የሆድና የግንባር ሽሽግ የለውም ብያችኋለሁ። ከዛ ከበላው በኋላ እንደዚህ ከራሴን በመስተዋት አያታያት አረኩኝና ቀጥታ ወደ ቤቴ ሊሄር ነው። እንደምታውቁት ይህ ፊት እንግዲህ እንዳያችሁት የምታውቁት ነው። ለዚህ ለዩቲዩብ ቻናል አዲስ ይሆናችሁ ሰብስክራይብ አድርጉ። የደወሉ ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ።